ለመስበክ በአንድ እጃችሁ መጽሐፍ ቅዱስ በአንድ እጃችሁ ጋዜጣ ያዙ ነው የሚባለው። ነገ ካህናት የሚሆኑ ወጣቶች ዛሬ ስነ ጽሁፍን ካላነበቡ፣ ስነ ግጥምን የማያነቡ ከሆነ በአይምሮም በመንፈሳዊነትም ድህነት ነው ነው የሚሉት እና ንባብ እንደው ለተግባቦት ምን ያህል ይጠቅማል ብለው ያምናሉ? ወደ ኃጢአት የሚወስድ አይሁን እንጂ የትኛውም ነገር ቢነበብ እኮ እንድናውቅ ነው። አጫጭር ነገር ለምደን ነገራችን ሁሉ አጭር ነው። ጭንቅ ይለናል፣ ሰዓት ልናይ ነው። በዚህ ዘመን ለማንበቢያ ጊዜ ማግኘት ሊከብድ ይችላል፣ ግን ካመንበት ደግሞ ያው ለመንፈሳዊ ሕይወታችን እኮ ሚዛናዊነትም እንዲኖረን የሚያደርግ ነገር ነው። ጤና ይስጥልኝ ይህ መጽፈ ጨዋታ ነው። መጽፈ ጨዋታ እንግዲህ አጠቃላይ በዋነኝነት የሚሰራው ሰዎች መጽሐፍት እንዲያነቡ ነው። መጽሐፍት እንገመግማለን። አንዳንዴ ደግሞ እንግዶችን እንጋብዛለን። ዛሬም እንግዳ ነው የጋበዝኩት። እንግዳ የጋበዝኩት በንባብ ጉዳይ ላይ የመንፈሳዊ ተቋማት ሚና ከፍተኛ ነው በሚል ከተለያዩ አብያተ ክርስቲያናት እንግዶችን መጋበዝ ከዛሬ ጀምር ያለው። ዛሬ እንግዳዬ አባ አብነት አበበ ናቸው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽፈት ቤት የቤተሰብ የምእምናንና የወጣቶች ሐዋርያዊ አገልግሎት መምሪያ ዳይሬክተር ናቸው። እና አባ አብነት ግብዣችንን ተቀብለው ስለመጡ እያመሰገንኩ እንኳን ደህና መጡ እላሉ። እንግዲህ ወደ ዋናው ርዕሰ ጉዳያችን ወደ ንባብ ስንገባ፣ ቤተ ክርስቲያኗ እንግዲህ ሁሉም የየራሱን ሲያዋጣ ነው እንደ አገር ጥሩ አንባቢ ማህበረሰብ የሚፈጠረው ህብረተሰብ የሚፈጠረውና ካቶሊካዊት ቤተ ክርስቲያን አጠቃላይ ንባብ ላይ ያላት አቋምና ትኩረት ምን ይመስላል? እሺ፣ ክብረት ይስጥልኝ። እንግዲህ የእግዚአብሔር ቃል እንደሚናገረው በትንቢተ ሆሴዕ አራት ስድስት ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል እና ካቶሊክ ቤተ ክርስቲያን በኢትዮጵያ እንደሚታወቀው በትምህርት ላይ ብዙ ትሰራለች። ብዙ ከምትታወቅበት አንዱ እሱ ነው። በአጠቃላይ ግን ካቶሊካዊት ቤተ ክርስቲያን በዓለም ላይ ለንባብ ምን ትሰጣለች ብለን ስንመለከት ቅዱስ አባታችን ፖፕ ፍራንሲስ አንድ ጊዜ ያስተላለፉት መልእክት አለ። ይሄኛው ለክህነት የሚማሩ ተማሪዎች አሉ፣ ሴሚናሪስቶች ነው የምንላቸው። ለእነሱ ያስተላለፉት መልእክት አለ። እዛ ላይ ምን ይላል? ሌተር ኦፍ ሆሊነስ ፖፕ ፍራንሲስ ኦን ዘ ሮል ኦፍ ሊትሬቸር ኢንፎርሜሽን ይላል እና ስለ ስነ ጽሑፍ ሲናገሩ ምን ይላሉ? ካህን ለመሆን በትምህርት ላይ ላሉና ለክርስቲያኖች በሙሉ ያስተላለፉት መልእክት ነው እና ሳቸው ምን ይላሉ? ንባብ ትልቅ ቦታ አለው እና ጤናማ የሆነ መዝናኛም ነው ይላሉ። ያንንም ሲያብራሩት የንባብን ጥቅም ቃላቶችንም እናውቃለን፣ ማዳመጥንም እንማርበታለን ይላሉ በዚያ ላይ እና እንደሱ ስለሆነ ለማዳመጥ ጊዜ መውሰድ መጽሐፍን እያነበብን እንድናዳመጥ ጊዜ መውሰድ፣ ውይይትን ማድረግ ጥሩ ነው ይላሉ። እዛ ላይ ሲናገሩ አንድ ሰው ስነ ጽሁፍን ካላነበበ፣ ግጥምን ካላነበበ በመንፈሳዊነትም በእውቀትም ድህነት ነው ነው የሚሉት። በተለይ ለካህናት ነው የሚናገሩትና ነገ ካህናትም የሆኑ ወጣቶች ዛሬ ስነ ጽሁፍን ካላነበቡ ስነ ግጥምን የማያነቡ ከሆነ በአይምሮም በመንፈሳዊነትም ድህነት ነው ነው የሚሉት። እና ያንን በማንበብ የሚገኘው በረከት ይጎልባቸዋል ነው የሚሉት። ስለዚህ ማንበብ አለባቸው ይላሉ። እና ስለ ሊትሬቸር ስነ ጽሁፍ ሲናገሩ የሌላውን ሰው ድምፅ እንደ መስማት ነው ነው የሚሉት። ስለዚህ መስማት አለብን፣ በማንበብ ማዳመጥ አለብን ይላሉ። ትኩረታቸው እንግዲህ ነገ ካህናት ለሚሆኑ ወጣቶች የተናገሩት ቢሆንም ያው ለክርስቲያኖች በሙሉ ነው የሚናገሩት። በሌላ በኩል እና ለማዳመጥም እድል ይሰጣል። አንዳንድ ጊዜ ከኛ ለየት ያለ ሀሳብ ያላቸውን ሰዎችን ማስተናገድ ይላሉ። እንደሱ ነው። ያግዘናል እና ያንን ጥበብ ስለሚሰጠን ማንበብ አስፈላጊ እንደሆነ ይናገራሉ። ይህን ካላረግን ይላሉ እንግዲህ ስነ ጽሁፍ የማናነብ ከሆነ ስነ ግጥም የማይነበብ ከሆነ አንድ ሰው ራሱን ያገላል ነው የሚሉት። የማግለል ነገር ይታያል። መንፈሳዊ ድንቁርናም ብለው ይናገራሉ። እና አንድ ሰው ስነ ጽሁፍን ካላነበበ፣ ግጥምን ካላነበበ ከራሱ ጋር ያለው ግንኙነት፣ ከእግዚአብሔር ጋር ያለው ግንኙነት፣ ከሰው ጋር ያለው ግንኙነት ላይ ጥሩ ውጤት አይሆንም። እና ማንበብ ግድ ነው ነው የሚሉት ምንም ያህል ነገረ መለኮትን ቢያነብ ቢያጠና ሳይኮሎጂን ቢማር፣ ስነ ጽሁፍ ግድ ነው ነው የሚሉት እሳቸው እና እዚህ ላይ ጨምረው ሲናገሩ ምን ይላሉ? ስነ ጽሁፍን ማንበብ ነገሮችን እንድናይ በሰው ልጅ ህይወት ውስጥ በሁኔታዎች ውስጥ ያለውን ነገር አጥርተን ማየት እንችላለን እና ማንበብ አስፈላጊ ነው ይላሉ። ወንጌሉንም የእግዚአብሔርም ቃል የበለጠ ለማስተላለፍም ይጠቅመናል። ይሄኛው እንደው ስብከት በማድረግ ሳይሆን ሰዎችን በማዳመጥና ወደ ክርስቶስ መምራትም እንችላለን። በዛ አማካኝነት በማንበብ የምናገኘው እውቀት ሰዎችን እንድንቀርብና ቀርበንም ወደ ክርስቶስ እንድናቀርባቸው ሥጋ የለብሰውን አምላክ ወደ እሱ እንድናስተዋውቃቸው ሰው የሆነውን አምላክ እንድናስተዋውቃቸው ታሪክ የሰራውን አምላክ እንድናስተዋውቃቸው ይረዳል ይላሉ። ስለዚህ ለሥነ ጽሑፍ ለግጥም ቤተ ክርስቲያን ታበረታታለች፣ እንድናነብም ትጋብዘናለች። ስለዚህ ይሄ የቤተ ክርስቲያኒቱ አቋም ነው ማለት ነው። አጠቃላይ እንግዲህ አሁን እርስዎ እንዳሉት ማዳመጥ ማለት ለምሳሌ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ውስጥ የተናገሩት ሰዎች ያው በእግዚአብሔር መንፈስ ተነድተው ጻፉ ስለሚል እነሱ ያስተላለፉትን መልእክት አድማዳመጥ ነው እያሉ ነው። ግን ከቅዱሳን መጽሐፍት ሌላ እኔ አሁን እሳቸው ያሉት ይህንን የሚመልስ ይመስለኛል። ሌላ ጉዳዮች ላይሳ ሳ ምን ያህል ትኩረት ይሰጣል ለምሳሌ ኢትዮጵያ ካቶሊካዊት ቤተ ክርስቲያን በተለይ ምንድን ነው አንዳንድ ጊዜ አካባቢ ካልቸር ስነ ልቦና ስለሚወስን በዚህ በኢትዮጵያ ሁኔታ ለንባብ መነሳሳት የምታደርገው አስተዋጽኦ ምን ያህል ነው እንደው በራሱ እንግዲህ የካቶሊካዊት ቤተ ክርስቲያን በኢትዮጵያ ስንመለከት ያው ከምትሰጣቸው አንደኛው ትልቁ ነገር ትምህርት ነው። በቤተ ክርስቲያንም ይሁን ኤሌመንተሪ ስኩልም ሀይ ስኩልም ይሁን በሚሰጠው ትምህርት ላይ አንድ ጥሩ ትምህርት አግኝተው ጥሩ ዜጋ እንዲሆኑ፣ ጥሩ ሰዎች እንዲሆኑ ፈጣሪያቸውን የሚወዱ የሚያውቁ የሚፈሩ ወላጆቻቸውን የሚያከብሩ ለሀገራቸው የሚቆረቆሩ ለሰው ክብር የሚሰጡ ለሰው ቦታ የሚሰጡ እንዲሆኑ ትደግፋለች፣ ታስተምራለች። ሁሉንም በኩልነት እንዲያዩ እንግዲህ ከንባቡም ባሻገር ያው እንግዲህ የሚጀምረው እንግዲህ ሲያነቡ ነው። ካላነበቡ ያ ሁሉ ነገር አይመጣም እና እንዲያነቡ ብርታት ይሰጣል። ከመንፈሳዊነቱም ባሻገር የበለጠ እንዲያነቡ ይነገራል። እንደው ታሪክ ሊሆን ይችላል የግለሰብ ታሪክ ለምሳሌ በቤተ ክርስቲያን የቅዱሳኖች ታሪክ እንላለን። የአንድ ሰው ባዮግራፊ ባዮግራፊ እና አንድ ሰው ቅዱስ ሲባል መጀመሪያ ቅዱስ አልነበረም፣ ነው የተጓዘበትን መንገድ እናያለን። ይሄ ሁሉ እንግዲህ አንድ ሰው አጥፍቶ ከመንገድ ወጥቶ ተመልሶ እግዚአብሔር በሰጠው ጸጋ የተለየ ሰው መሆን ከቻለ እኔም ለካ መለወጥ እችላለሁ፣ የተሻለ ሰው መሆን እችላለሁ፣ ለካ ከእግዚአብሔር ጋር ከተባበርኩ ማድረግ እችላለሁ የሚለውንም እንድንወስድ ግለ ታሪክ እንዲነበብ የአገር ታሪክ፣ የቤተ ክርስቲያን ታሪክ፣ የሃይማኖት ታሪክ ያው ማወቁ ራሳችንን የበለጠ እንድናውቅ የበለጠ የመኖሩንም አብሮ የመኖሩንም ነገር ስለሚሰጥ ስለሚያግዝ ስነ ጽሁፍም ሆነ ስነ ግጥምም ሆነ ቤተ ክርስቲያን ታበረታታለች። አንብቡ ነው የምትለው። እንግዲህ ያው እንትኖቹ አሁን ዘውጎቹ ያሏቸው መጽሐፍ ቅዱስ ውስጥ የታሪክ መጽሐፍትም አሉ። በትክክል ግጥሞችም ስላሉ ዘገባዎችም ስላሉ በዛው ግን እንደዚህ ለጠቅላላ እውቀታውን ትምህርት ቤቶች በብዛት አሏቸው መሰለኝ፣ አይደል አባ? አንዳንድ እንግዲህ ምናልባት ቤተ እምነቶች አንዳንድ ከመጽሐፍት ከመንፈሳዊ መጽሐፍት ውጭ ማንበብ ይጎዳል መንፈሳዊ ነገር ብሎ የሚያስቡ አሉ። ይሄም አውዳዊ ነው አካባቢያዊ ነው ዓለም አቀፍ ደረጃ ስናየው ደግሞ ሌላ ሀገር ደግሞ የተለየ ያለውና የእናንተ ቤተ ክርስቲያን በዚህ ላይ ያላት ምንድን ነው? ለምሳሌ ስንል እኮ የ የግድ ግጥም ብቻ ሳይሆን ልቦለድ ሳይሆን እንዳሉት የትልልቅ ሰዎች ባዮግራፊ የሀገር ጀግኖች ማለት ነው ለሀገር ወለታ የኢትዮጵያ ታሪክ ታሪክ ካላወቅ አገራችንንም አንወድም፣ ጀግኖቻችንንም አናከብርም። ና እንዶ እንደዚህ አይነት ነገሮችን ማንበብ ችግር አለው የሚል አቋም አለ። እናንተ ጋ እንዴት ነው ቤተ ክርስቲያኗ በዚህ አንጻር? በእኛ ቤተ ክርስቲያን እንግዲህ ሁሉም ሰው ሁሉንም ነገር ቢያውቅ ያግዛል የሚል አመለካከት ነው። ዋናው ነገር የምናነበው ነገር ያው የተሻለን ሰዎች ለምን እንደምንኖር የሕይወት ትርጉም ምንድን ነው፣ ምስራው ነገር ምንድን ነው፣ ለምን ወደዚህ ያለመጣው፣ በቃ ጥሩ መሆንን ስለዚህ ታበረታታለች። ዋናው ነገር ወደ ኃጢአት የሚወስድ አይሁን እንጂ የትኛውም ነገር ቢነበብ እኮ እንድናውቅ ነው። የግለሰብንም ታሪክ ብናውቅ የአባቶቻችን የእናቶቻችን ታሪክ የሰሩ ገድል የሰሩ መነበብም መታወቅም አለበት እኮ ማወቁ እኛንም ያግዛል። እኛ ከእነሱ የምንማረው ነገር እንወስዳለን፣ ከታሪክም እንማራለን። ስተትም ከተሰራ እንዳንድ ደግምም ይረዳልና፣ እንድናከብራቸውም በእነሱም ውስጥ ደግሞ የሰራውንም አምላክ እንድናመሰግን ለካ እንደዚህ ሰርተው ነበረ ለካ እንደዚህ ነበሩ ለካ ዝም ብለን አልመጣንም፣ ብዙ ሰዎች ለካ ለፍተው ነው የደረስ ነው የሚለው ነገር ስላለ በተቻለ እንግዲህ ስነ ጽሁፍ ብቻ ግጥምም ብቻ ሳይሆን ታሪክን፣ የግለሰቦች የታላላቅ ሰዎችን ታሪክ፣ ሳይኮሎጂ የሚባል ፍልስፍና የሚሆን ሳይንስ የሚሆን አርት የሚሆን ያንን ሁሉ እንድናነብ ቤተ ክርስቲያን ታበረታታለች። ይጠቅማል እንጂ አይጎዳም። ራሳችንን ማወቅ ሌላውንም እንድናውቅ የሌላውንም ባህልም እንድንረዳም እኮ ይረዳል ታሪኩን ማንበብ የሌላውን የግለሰቡንም ታሪክ ማንበብ ራሳችንንም ለማየት ማንነትም ለማየት ይረዳል እና ቤተ ክርስቲያን ታበረታታለች። እንማርበት፣ እንወቅ። ያንን ማወቅ እኮ ለመጥፎም አይደለም ማወቁ። እኔ ካወቅሁ እኔስ ምኔን ላሻሽል፣ እኔም እግዚአብሔር በፈለገኝ መንገድ የተሻለ ሰው ጥሩ ሰው መሆን ይችላለሁ ለካ ትልቅነት ጀግንነት፣ ለካ እግዚአብሔር በሰጠን ጸጋ ከሰራን ከተጠቀምን እንሆናለን የሚለውም ነገር ስለሚያሳይ ማንበቡን ታበረታታለች፣ ትደግፋለች። ይህ ምናልባት እናንተ ቴሌቪዥን ላይ አንዳንድ ጥቅም ካቶሊካዊት ቤተ ክርስቲያን ጥያቄና መልስ እንትናችሁን አያለሁ። እሱ ምናልባት ከዚህ ንባብን ከማበረታታት ጋር ይገናኝ ይሆን? በአንድ በኩል የመጽሐፍ ቅዱስ ጥያቄም ሲሆን እንግዲህ ሰው እንዲያነብም ይገፋፋዋል። እውነት ነው፣ በአንድ በኩል ወደ ማንበቡም ይገባሉ። ሁለት ደግሞ በማንበብ ይታወቃል፣ ስናውቅ ደግሞ ባወቅነው መጠን ለመኖርም ይመቻል። ስናውቀው አይደል ይበልጥ የምናደርገው እና የንባብም ነገር እንዲኖር መንፈሳዊ ሕይወትን ለመመገብ ማንበብ ግዴታ እንደሆነ በሱ በኩልም የማገዝ ነገር አለው። በሌላ በኩልም ደግሞ እምነቱንም ማወቅ ስናውቀው ነው እኮ ይበልጥ የምንወደውም የምንኖርበትም እና ሁለቱንም የያዘ ነው ብዬ ነው ማም ለቤተ መጽሐፍት ቤተ ክርስቲያናችሁ ያላት ምንድነው ትኩረት ትሰጣለች ወይ? ቤተ መጽሐፍት ላይ ሰዎች እንዲያነቡ የሚጋብዙ የዚህ አይነት መድረኮች ታዘጋጃለች ወይ ያው ቤተ መጽሐፍት የንባብ መድረክ ነው ማለት ነው ነገር እንዴት ነው አላችሁ ቤተ መጽሐፍት በተለያዩ ቦታዎች ላይብረሪ ኖረው እንግዲህ በተለይ ወጣቱ እንዲያነብ ጊዜ ወስዶ እንዲያነብ ክፍት የሚያደርጉበት ጊዜ አለ የሚበረታታበት ጊዜ እስቲ አንብቡ ወደ ማንበቡ እንዲመጡ ወደ ሌላ ነገር ከመሄድ መንፈሳዊ ነገር የሚሆን የትምህርትም ነገር ይሁን የሚበረታታበት በተለያዩ ቦታዎች ላይብረሪ ከፍተው አንዳንድ ጊዜ ደግሞ ክረምት ሲሆን ዩኒቨርስቲ የሚማሩ ተማሪዎች ሌሎቹን የሚያስጠኑበት እንዲያነቡ የሚያግዙበት ሁኔታ አለ። የበለጠ ወደ ንባቡ እንዲመጡ የበለጠ መንፈሳዊ ነገር ብቻ ሳይሆን በዓለምም ላይ ቅድም ያልናቸውን ነጥቦች እንዲያውቁ ለማድረግ እንዲያነቡ ያው ሲያውቁ አይደል የበለጠ መግባባት አብሮ መኖርም የምንችለው እና ያንን ያበረታታሉ። ያ ነገር ይደረጋል፣ እንዲያነቡ ይጋበዛሉ። ይሄ በተወሰነ መልኩ አለ፣ እንግዲህ መጠናከር ይፈልጋል እንጂ አሉ በተለያዩ ቦታዎች። እኛ አሁን እንግዲህ የምንፈልገው እንደዚህ አይነት ነገሮች እንዲጠናከሩ ነው። ሁሉም ኢትዮጵያዊ አንባቢ ቢሆን የሰው ልጅ ይለዝባል፣ ማለቴ ወደ ፍቅር ወደ ትዕግስት፣ ወደ መልካምነት ይመጣል። ይሄ ደግሞ ቤተ እምነቶች ጋር የበለጠ ኃይል አለው በሚል ነው እና እሱ ላይ እንዲሰራ ነው። አንባቢ ትውልድ ለመፍጠር እንደ ወርሃዊ ወይም መንፈቃዊ፣ ከዛ በኋላ አመታዊ ፕሮግራም እንደ ተሞክሮ ያቃል። ቤተ ክርስቲያን ውስጥ እኔ እስከማውቀው ድረስ እንደዚህ አይነቱን አልሰማሁም። በተለያዩ በቤተ ክርስቲያን ዙሪያ ግን ላይብረሪ ካለ እንዲያነቡ እንዲመጡ ጊዜ ወስዶ እንዲያነቡ የማድረግ ነገር ካልሆነ በስተቀር እንደዚህ አሁን በተባለው መልኩ ሳምንታዊ፣ ወረሃዊ ተብሎ አልሰማሁም። ምናልባት ወደፊት እንደው ላይብረሪውም የበለጠ ስናጠናክር እንዲከፈት ስናረግ ያንን ፕሮግራም መያዝ ይቻል ይሆናል። በዛ መልኩ ግን እንደዚህ ያለ ብዬ ለማለት ማስታወስ ቦታ የለም። ምናልባት እኔ ስላላወቅኩት ይሆናል። ሌላው መገናኛ ብዙኃን አጠቃቀም ላይ፣ ዜና፣ ወቅታዊ መረጃዎች ስለማግኘት እንደው እርሶና እርሶን የመሰሉ ሰዎች የቤተ ክርስቲያኑ አገልጋዮች ምን ያህል ትኩረት ትሰጣላችሁ? ሰዎች መገናኛ ብዙኃን በማየት በማድመጥ ስለ አገራቸው፣ ስለ ዓለማቸው፣ ስለ ሕዝባቸው፣ ስለ ባህላቸው እንዲያውቁ ለማድረግ ምን ያህል ቦታ ይሰጣል? ያው እርስዎ እንግዲህ የወጣቶች አገልግሎትንም ስለሚመለከት ነው። እንግዲህ ዜናዎችን በመከታተል ረገድ ያው ቤተ ክርስቲያን ታበረታታለች። ለክህነትም የሚማሩ ወጣቶች እኔም ተማሪ ያለው ስንማር የተነገረን ለመስበክ በአንድ እጃችሁ መጽሐፍ ቅዱስ በአንድ እጃችሁ ጋዜጣ ያዙ ነው የሚባለው። የሚኖረውን ኑሮ ካላየን ከእግዚአብሔር ቃል ጋር ለማገናኘትም ይከብዳል። ስለዚህ ዜናዎችን ጠዋት ዜና መስማት፣ ቴሌቪዥን ምሳሳት ላይ መስማት፣ ማታ መስማት፣ አገራችን እንዴት ዋለች እሱን እናያለን። አለምስ እንዴት ሆናለች ብሎም የውጭ ሀገሮቹንም የተወሰኑትን እንመለከታለን። እንድናውቀው ማለት አንድ የመጸለይም ግዴታም ስላለብን ሁለት ላልሰማውም ይሄ ነገር እኮ ሰምተናል እንደዚህ ዜና ላይ ሰምታችኋሉ ብለን እንነጋገራለን። አንዱ ለሌላው ያስተላልፋል እና በዛም ሀሳብ ላይ ሲንጸልይ የሚለውም ነገር ስላለ እናበረታታለን። እኛም በተቻለ መጠን እንከታተላለን። ያው ዜናው ላይ እንግዲህ የህይወታችን አንዱ አካል ስለሆነ ለሌላውም የምንመክረው እንደው ዝም ተብሎ አይኖርምና ያንንም እንዲያዩ እንዲሰሙ፣ አሁን ሚዲያውም ሰፊ ስለሆነ ስንት ሰው ወደ ቴሌቪዥን ይሄዳል አላውቅም፣ እንጂ እንደው ከፌስቡኩ ይሄ ማህበራዊ ሚዲያው የሚጎትተው ነገር ወጣ ብሎ ቴሌቪዥኑ ላይ ዋና ዋና ነገሮች፣ መቼም ሰው ቀን ሙሉ ቴሌቪዥን ባያይም እንደው የዜናውን ሰዓት ተከትለን ያንን ሰምተን በዛ ላይ እንድንጸልይ እንድናስብበት፣ የሀገራችን ጉዳይ የራሳችንም ጉዳይ ነው፣ የዓለምም ጉዳይ ደግሞ እንደ መንፈሳዊ ሰዎች ስለሚመለከተንም ጭምር እናበረታታለን። በተቻለንም አይተን ያንን ሀሳብ ሼር እናደርጋለን። እንደው እንደ አጠቃላይ ግን አሁን የካቶሊክ ቤተክርስቲያን እንትኖች ሴሚነሪ ነው የሚባለው ኮሌጅ ነው የሚባለው የመጽሐፍ ቅዱስ ተቋማት ሴሚነሪ ነው ይሄ ሴሚነሪ የምንለው ለክህነት ትምህርት የሚማሩበት ሜጀር ሴሚነሪ ያው ኢንስቲቱት ነው ኢንስቲቱት፣ አዎ፣ ሜጀር ሴሚነሪ እንበለ። እዛ ውስጥ እሳ ስለ ንባብ እንግዲህ እርሶ እዛ ነበርኩ ስላሉ ነው የጠየኩት። እዛ ውስጥ ማለቴ አገልጋዮቹ ናቸው፣ ኋላ ህዝቡን ቀጥታ የሚያገኙትና፣ እንድታነቡ ይደረግ ነበረ? ማነቃቂያ አለ፣ አንብቡ፣ እንደዚህ አድርጉ ሚል ነገር ብዙ መልኩ እንግዲህ ትምህርት ላይ ያለሁና አሁንም ሲማሩ እንደማየው በአብዛኛው ያው ያሰራሉ። ፍልስፍናው አለ፣ ይሄ ነገር መለኮቱ አለ፣ ሳይኮሎጂ የሚባለው አለ፣ ካውንስሊንጉ አለ፣ ታሪኩ አለ፣ ቤተክርስቲያን ታሪክ አለ። ብዙዎቹ ስላሉ በአብዛኛው እንድናነብ ግድ የሚልን ነው ትምህርቱ ራሱ ግድ ይላል። ግድ ስለሚል መቼም ተማሪ ሲኮን አንዳንዴ ለማንበብ የምንደክምበት ጊዜ ይኖራል ግን ትምህርቱ ግድ ስለሚል እናነባልንም አንድም ያው እንደ ተማሪ አማራጭም ስለሌለ ድካሙ እንዳለ ሆኖ ፈተና ለማለፍም ለፈተናም ሲባል የግድ ነው ይሆናል እና ከዛ ተያይዞ እንግዲህ ቤተ ክርስቲያንም ታበረታታለች። እኛም የማስተማር ዕድል ሲሰጠን ነገ የምናገለግለው ሕዝባችንን ነው የበለጠ የተሻለ ሰዎች እንዲሆኑ ጥሩ ሰዎች እግዚአብሔርን የሚወዱ የሚፈሩ የሚያከብሩ የሚከባብሩ አብሮ መኖር የሚችሉ ዞሮ ዞሮ የሚነበቡ ንባባቶች፣ እንደው አንብቦ ለእውቀት ብቻ እንዳይሆን። አንዳንድ ጊዜ እንደው እውቀት ብቻ አሁን ይነፋል ይላሉ። መንፈሳዊነትም ያስፈልጋል። እና አንብበን አነበብኩ ብቻ ለማለትም ሳይሆን እንደተነበበው ተግባራዊ እንዲሆን አብሮ መኖር መቻል። አሁን ብዙ ያነበበ ሰው አብሮ ለመኖር መመቸት አለበት። ብዙ አንብቧል፣ የብዙ ሰዎች ልምድ ቀስሟል አብሮ ለመኖር እንዲችል ከእግዚአብሔር ጋር ያለው ግንኙነት እንዲጠነክር የተሰጠውን ኃላፊነት እንዲወጣ ማድረግ ያለበትን እንዲያደርግ እና ይህንን ይህን እንደሚፈጥር በማስገንዘብ እንደ ተማሪም እንግዲህ ጫና ሲደረግ ይነበባል። ነገ ደግሞ መረዳቱ ሲመጣ ደግሞ የበለጠ ያነባሉ። እኛም የምናበረታታው እንዲያነቡ ነው። ያው ማንበብ ሙሉ ሰው ያደርጋል ሲባል ነው የምንሰማው። እንግዲህ እንዲያነቡ እናበረታታለን። ብዙ መንገድ የምንሰጣለን ያደርጉታል ብዬ ተስፋ አድርጋለሁ። እንደው በግሎ እንዲመልሱልኝ እንደው ለኮሚኒኬሽን ተግባቦት የሚባለው ነገር አለ አይደል? ከሰው ጋር ለመግባባት ምክንያትም ብዙ ከችግሮች ላይ 80 ፐርሰንቱ ይመስለኛል ና በተግባቦትና ወይም በኮሚኒኬሽን ችግር ነው የሚፈጠረው ይባላል ና ንባብ እንደው ለተግባቦት ምን ያህል ይጠቅማል ብለው ያምናሉ? በእኔ አመለካከት ሰው ሲያነብ ማዳመጥ ነው አደል? ያንን ያነበበውን ሲያዳምጥ ራሱንም ያያል፣ ከሰው ጋር ያለውን ግንኙነት ያይበታል፣ ከስራው ጋር ያለውን ግንኙነት ያይበታል። እና መጽሐፍ አንብቦ ምን ተማርኩበት የተሻለ ሰው እንዲሆን ምን ተማርኩ ብሎ ካሰበ ከዚያ ላይ ለመኖር እስቲ ላዳምጥ የሚለው ወደ መደማመጥም ያግዛል ብዬ አስባለሁ። አንዳንዴ ያው ስንነጋገር አንዱ ሲያወራ አንዱ የሚመልሰውን አስቦ ነው የሚያዳምጠው። አሁን አንተ እንደዚህ እየጠየከኝ ነው፣ እኔ እንደዚህ ልመልስ ነው አይነት አንዳንድ ጊዜ እንደሱ ነገር ይፈጠራል ብዬ አስባለሁ። አዎ ከዛ ውጭ ግን አብሮ ለመኖር ሰውን ማዳመጥ የሰውን ሀሳብ ማዳመጥ ባልቀበለውም ልስማው እኮ እና እንስማ። የሰማነውን ሁሉ ያነበብነውን ሁሉ እኮ እንወስዳለን ማለት አደለም። እውነት ነው። አንብበን ምንፈልገውን ነው ምንወስደው፣ የሚጠቅመንን የሚያሳድገንን። እና ሰውንም ስንሰማ ማንቀበለው ነገር ይኖራል፣ ምንቀበለው ነገር ይኖራል። ግን ማዳመጥን ያግዛል ብዬ አስባለሁ። እስቲ ላዳምጠው። ሰው መናገር መብቱ ከሆነ እኔ ደግሞ የማዳመጥ መብት አለኝ። አዳምጬ ያልገባኝንም ለመጠየቅ ወይም ደግሞ የምጨምረው ሀሳብም ካለ ለመስጠት ማዳመጡ ላይ ያግዛል ብዬ እላለሁ። እንደው ረጅም መጽሐፍ ያነበበ ሰው አንድን ሰው ሲያዳምጥ ትዕግስት ይኖሯል ብዬ እላለሁ። አሁን ዘመኑ ተቀየረና ይሄ ቲክቶክ አንዲት ልጅ ምናለች ቲክቶክ ለምጄ በቃ ከአምስት ደቂቃ በላይ መስማትም አልችልም ማለች። እና ሰው እየተበላሸም ይመስልኛል። አጫጭር ነገር ለምደን ነገራችን ሁሉ አጭር ነው። ጭንቅ ይለናል፣ ሰዓት ልናይ ነው፣ እንደሱ ነገር ይሆናል። እና መጽሐፍ ማንበቡ ረጅም ጊዜ ይፈልጋል፣ ትዕግስት ይፈልጋል። እና ለመደማመጥም ያግዛል ብዬ እላለሁ፣ ይረዳል። የቲክቶክ ንባብ ከሆነ ግን ትንሽ ይጎዳልና ማንበቡ ትዕግስትም ይጨምራል ብዬ አስባል። በጣም ጥሩ ይሄ ነገር በጣም ጥሩ አታይ ነው፣ በጣም ደስ ይላልና በመጨረሻ እስቲ ስለ ንባብ እርስዎ የሚመክሩትን እንግዲህ አባት ኖት እና የሚያዳምጡ ሰዎች አሉ ለነሱ እንደው ምን ይመክራሉ? በመጨረሻ የሚያስተላልፉት ምንድን ነው? እኔ እንግዲህ እንደ አንድ መንፈሳዊ አባት የምንለው እናንበብ ነው። በቃ ማንበብ እውነት ትግስት ይጠይቃል ጊዜ ይፈልጋል እውነት ነው። በዚህ ዘመን ለማንበቢያ ጊዜ ማግኘት ሊከብድ ይችላል። ግን ካመንበት ደግሞ ያው ለመንፈሳዊ ሕይወታችን እኮ ሚዛናዊነትም እንዲኖረን የሚያደርግ ነገር ነው እና እናንብብ የሚጠቅመንን ነገር እናንበብ። ይጠቅማልኮ እና ስናነብ ደግሞ ቢቻል እንዶ የተለያየውን ቅድምም ብዙ አንስተናል እና ግለ ታሪኮችን ብናነብ የሰው ህይወት ማንበብ ያግዛል። ታሪክን ማንበብ፣ የሌላውን ሃይማኖት ታሪክ ማንበብ፣ የራስን ማንበብ፣ ያንን ማወቅ ለመቀራረብም ያግዛልኮ ምኑ ጋ ነው አንድም ያረገን ስለ ሌላው ባህል ማወቅ ለማክበር፣ ለመከባበርም ይረዳልና ለማንበብ ጊዜ ብንወስድ መለማመድ ይፈልጋል። መቼም በአንድ ሌሊት ላይ መጣ ይችላል እና ጊዜ ብንወስድ ብናነብ እማናቀውን እንወቅ ስለተባለ ሳይሆን ብዙ ጊዜ የተባለ ነገር ነው መሰለኝ በአብዛኛው የምንወስደውና መባሉን፣ እስቲ እናርጋ፣ እኔ ላልኩት ማረጋገጫ ማየት ጥሩ ነው ብዬ አስባለሁ። ተባለ ነው በአብዛኛው፣ እና ስለተባለ እውነት ነው ወይ ዜናም ስንሰማ መጽሐፍም ስናነብ ግራና ቀኝ መታየት አለበት ብዬ አስባለሁና ሚዛናዊ እንድንሆንም ያግዘናልና የተባለው ነገር እውነት ነው ወይ? ያለው ማን ነው? እንዴት ነው ብሎ ለማመሳከርም አመለካከታችንንም ለመቀየር ከዛ ከተባለው ሰው መስማቱ የበለጠ ያግዛል እና ካነበብን አንፈርድምም ሰው ላይ ብዬ እላለሁ። አብሮ ለመኖር ያግዛል፣ በሃይማኖትም ለመከባበር ያግዛል። በቃ ሙሉ ሰው ያደርጋል የሚባለው ነገር እውነትም ነውና ጊዜ ወስደን ብናነብ የምንወስደውን ጥሩ ነገር ብንወስድ የማይጠቅመንን ብንተወው ብዙ እንባረክበታለን ብዬ ላለሁ። እግዚአብሔር እንግዲህ የማንበቡን ጥበብና ጊዜ ይስጠን ነው። እሺ፣ አባ አብነት አበበ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የቤተሰብ የምእመናና የወጣቶች ሐዋርያዊ አገልግሎት መምሪያ ዳይሬክተር ስለነበረን ጊዜ በጣም አመሰግናለሁ። ጊዜውን ስለሰጡን በታላቅ አክብሮት ምስጋና ታላቅ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም ለዛሬ ፕሮግራማችንን በዚህ እንጨርሳለን። አመሰግናለሁ።